ቢሸሽጉት ሬሳው ይዘልቃል። እውነትን ቢደብቁት ቢደብቁት መጨረሻ ላይ ግን ይወጣል። ማርቲዬ እባክሽን ሼር አድርጊልኝ። ለተከበሩ እና ለተወደዱ በጣም ለመወዳቸው ቲክቶከሮች የኔ ነገር ቢሰለቻቸውም እንኳን ልጆችን ተለይቼ መኖር ኢትዮጵያውያን ፍቅር አሸናፊ ነው አይደል? ፍቅር እኮ አሸናፊ ነው። እምነት፣ ተስፋ፣ ፍቅር ከነዚህ ሁሉ ፍቅር ይበልጣል። ጌታ ኢየሱስ ክርስቶስ እንደተናገረው የዓለም ንጉስ፣ የዓለም ብርሃን፣ የዓለም ኮከብ እንደተናገረው ፍቅር አሸናፊ ነው። እኔ ልጄን ልጄ ምንም ቢሆን ልብሱ ልውሌ ልውሌ ልውሌ ሉኒ በነዛ ድንቡሽ ቡሽ እጆች እግሮች፣ እኔ ደግሞ ይተኝቼ ሰርታ ብልተኛል። ልጄ ሽንኩርት ከትፈ ሰርታ ብልተኛል። ልጄ ከኔ ጋር በነዛ ድንቡሽ ቡሽ እግሮች ያልሄድንበት ገዳማት የለም። አረሰውም ገና በሶስት አመት በአራት አመት የሄድንባቸውን ገዳማት አስታውሳለሁ። ልጄ የቆምንባቸውን ቤተክርስቲያን አታውቃለሁ። ልጄ አረሳም ልጄ የሄድንባቸውን የነቢያቶች ደጅ አንኳኳንባቸውን ወደ አስራ ሶስት አስራ አራት ነቢያቶች ጋር ደጅ አንኳኩተን ነበር ልጄ። በእነዛ ድንቡሽ ቡሽ እጆች ልጄ፣ በእነዛ ድንቡሽ ቡሽ እግርና እጆች ሆስፒታል፣ ምጥ ቤት ሲገባ እናት አባት ሆነኝ እህት ወንድም ሆነውኝ፣ ማንም አጠገቤ ሳይኖር ያጽናና ሃይ ልጄ ደሜን የጠረክ ልጄ ልጄ እንባ ደሜን የምታጥብልኝ ልጅ ቆሻሻዬን የምታጥብልኝ ልጅ ፍቅር አሸናፊ ነው። እኔ የተጣሉኝን ሁሉ ያስቀየምኳቸውን ሁሉ በሚዲያ ስማቸውን ያጠፋሁትን ወይም ደግሞ ያው ስተት ሰርተውም ቢሆን እግዚአብሔር የማይወደውን ነገር አድርገውም ቢሆን ነገር ግን እኔ ልጆችን ከማጣ ፍቅር አሸናፊ ነው። ልጆችን ልጆች ፍቅሮቼ ናቸው ለእኔ ልጆች ስጦታዎቼ ናቸው። ልጆች የሀጢአት የትንሳዮች ናቸው። ልብሱን ሳሸጠው እ ሽታውን ሳገኘ እንዳገኘሁት እየቆጠርኩት ነው ልብሱን ማሸጠ እንዳላደረገ ልጃ ምን አለው አውቃለሁ። ነገር ግን ልጅ የተሰቃየውን ስቃይ እግዚአብሔር አይልቶለታል። ነገር ግን እናት ነኝ። እናት ምን ጊዜ ቢሆን ከልጇ መለየት አትችልም። እናት ጌታ ኢየሱስ ክርስቶስ በቀራኔው ላይ ሲሰቀል ወላዲት አምላት ቅድስት ድንግል ማርያም ልጇን ብላ እንዴት ታለቅስና ታነባ ነበር። እኔ ልጅ የጓዳችሁ መጥቼ የጸለይኩኝ መጥቼ ከና ልጆቼ ፊት ለፊታችሁ የቆምኩኝ ነቢያቶች በጌታችን በመድኃኒታችን በኢየሱስ ክርስቶስ መጽሐፍ ቅዱስ ቃል በዚህ በተወደደች መጽሐፍ ቅዱስ ቃል ይዣችኋለሁ። የተከበራችሁና የተወደዳችሁ እዚህ አገር ውስጥ ያላችሁም ውጭ አገር የምትኖሩም የእግዚአብሔር አገልጋይ ነቢያቶች የእግዚአብሔር አፎች የእግዚአብሔር ድምፆች እኛን ትውልድን ለማጽናናት በእግዚአብሔር በክርስቶስ ዘንድ ትልቅ ዋጋ የሚሰጣችሁ የተወደዳችሁና የተከበራችሁ ነቢያቶች ትናንት ደጃችሁን ያንኳኳው ከነ ልጆቼ በየጓዳችሁ በየበራችሁ በየጀርቻችሁ ደጅ መጥቼ ያለቀስኩባችሁ የተከበራችሁና የተወደዳችሁ ወደ አስራ ሶስት ያህል ነቢያቶች ደጃችሁን አንኳኩቻለሁ። ከነ ልጆቼ በራችሁ ወድቅ ያለሁ አልቅሻለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ከልጆቼ ከነዚህ ከሚያማምሩ ሶስት ፍሬ ህጻናቶች ጋር መጥቼ አልቅሻለሁ፣ ጸልያለሁ በእውነት በእውነት ይቅርታ አድርጉልኝ። እምነት ጎሎኝ ነው እምነት ጎደለኝ። ትዕግስት መታገስ አቅቶኝ ነው። አምላኬን መጠበቅ አቅቶኝ ነው። ፈርቼ ነው። የሰናፍጭ ሽታ ታህል እምነት ቢኖራችሁ ይህን ተራራ ሂድ ከዚህ ብትሉት ሄድ ነበር ብሎ እንደተናገረው ጌታ ኢየሱስ ክርስቶስ እኔ እምነት አጥቼ ነው እምነት አጥቼ ነው በተማርኩት መጠን ባነበብኩት መጠን በሄድኩበት የህይወት ውጣ ውረድ መጠን ነገር ግን እምነት አጣው እምነት ጎደለኝ። አቤቱ ጌታ ሆይ ንጹህ ልብ ፍጠርልኝ። አቤቱ ጌታ ሆይ ወደ አንተ አቅርበኝ። ነፍሴን ለንስሀ አዘጋጃት። በንስሀ ውስጥ እንደሆን ጸልዩልኝ። ነፍሴ ወደ እግዚአብሔር ወደ መድኃኒታችን ኢየሱስ ክርስቶስ እንድትሆን ተስፋ እንዲኖረኝ እምነት እንዲኖረኝ ትዕግስት እንዲኖረኝ አምላኬን ለምኑልኝ። እኔም የምለምነዋለሁ እናንተም እርዱኝ፣ በጸሎታችሁ በጸሎታችሁ ለምኑልኝ። አቃተኝ፣ እውነት እጅጉን አቃተኝ። እነዚህ ከእግዚአብሔር የተሰጡኝ ስጦታዎች በሕይወት እያለው እነሱም በሕይወት እያሉ መለየት አቃተኝ። ምክንያቱም ዓለም ሁሉ ከንቱ ነው እና የዓለም ብርጭልጭል ሁሉ ከንቱ ነው ብዬ ትቸው ነበር እና ለገንዘብም ለወርቅም ለሀብትም የትኛውንም እርምጃ ተራምጄ አላውቅም። እና የምኖረው ለዚች ዓለም ለዚች ዓለም ሳይሆን ቀሪውን ህይወቴን ወደ እግዚአብሔር ወደ አምላኬ ዞሬ ከነዚህ ከሚያማምሩ ህፃናት ልጆቼ ጋር ለመኖር ነበር ሀሳቤ። ነገር ግን እግዚአብሔር የማይወደው ነገር ጣልቃ ገባብኝና በዛም መንገዶኝም ደግሞ አምላኬ ሆይ እታገሳሃለሁ፣ ጠብቀሃለሁ ማለት ሲገባኝ እጅጉን አምላኬን አሳዘንኩት። እጅጉን ፈጣሪን አሳዘንኩትና፣ ጸልዩልኝ፣ በጸሎታችሁ አስቡኝ። እኔ በዚህ ሰዓት ህፃናቶች ልጆች ስለራቡኝ ሁሉ ነገር ግራ ገብቶኛል። ሁሉ ነገር ግራ ገባኝ፣ ግራ ገባኝ። ወዴት እንደሚሄድ ጨነቀኝ። እባካችሁ ጸልዩልኝ፣ ጸሎታችሁ ያስፈልገኛል። ጨነቀኝ። ልጆች ልጆች ልርሳቸው? እንዴት ልርሳቸው? እንዴት ለደቂቃ እነሱን ሳላስብ ተራምቼም ሆነ ሄጄም ወይም ተኝቼም አላውቅም። ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቃል ይዣቸዋለሁ። በእናንተ ዘንድ የመጣሁ ደጃችሁን ያንኳኳሁኝ እባካችሁን ድረሱልኝ እላለሁ። አደራ ጸሎታችሁ ያስፈልገኛል። አደራ ትዕግስቱንና ጽናቱን እምነቱን እንዲሰጠኝ ጸልዩልኝ፣ ከልጆቼ ጋር እንድገናኝ አደራ አደራ እላለሁ። መልእክቴ ይድረሳችሁ፣ ሼር አድርጋችሁ ይሄን ነገር ተመልከቱልኝ እላለሁ። ከተወደደው እና ከተከበረው ፍርድ ቤት ጋር አስታርቃችሁ ልጆቼን እንዳገኝ አድርጉኝ። ልጆቼ ናፈቁኝ፣ ልጆች ናፈቁኝ፣ ልጆች ናፈቁኝ፣ ልጆች ራቡኝ። ሰላም፣ ሰላም። የተከበራችሁና የተወደዳችሁ ኢትዮጵያውያን እንደምን ናችሁ? ሰላም ናችሁ? ትናንት መጥቼ በየቤታችሁ በየጓዳችሁ መጥቼ የጸለይኩኝ መጥቼ ከነ ልጆቼ ፊት ለፊታችሁ የቆምኩኝ ነቢያቶች የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን ቤተሰቦቼ እንደምናላችሁ። አዋካችሁን ቲክታክ ላይ የምትሰሩ ቲክታከሮች በተለይ ማርትዬ፣ ማርትዬ ስለበደልኩሽ ይቅር በይ ማርትዬ ቲክታከር ማርትዬ በዚህ ሰዓት ህመም ቢሸሽኩት እሬሳው ይዘልቃል የሚባል ተረት አለ። በየጓዳችሁ መጥቼ የጸለይኩኝ መጥቼ ከነ ልጆች ፊት ለፊታችሁ የቆምኩኝ ነቢያቶች የተከበራችሁ እና የተወደዳችሁ ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ። እወዳችሁን ቲክቶክ ላይ የምትሰሩ ቲክቶከሮች በተለይ ማርትዬ ማርትዬ ስለበደልኩሽ ይቅር በይ ማርትዬ። ዲክታከር ማርትዬ፣ በዚህ ሰዓት ህመም ቢሸሽጉት ሬሳው ይዘልቃል የሚባል ተረት አለ። ህመም ቢሸሽጉት ሬሳው ይዘልቃል። እውነትን ቢደብቁት ቢደብቁት መጨረሻ ላይ ግን ይወጣል። ማርትዬ እባክሽን ሼር አድርግልኝ ለተከበሩና ለተወደዱ በጣም ለመወዳቸው ዲክታከሮች

ሽጣቸው እንዲህ ብዬ እንዲህ ብዬ ልርሰው እናንትና አለች። መለያየት የሁሉ ኃጢያት እንደዚህ ደረሰባቸው ስላልኩኝ ነው። እችየው ሊቀመጥ ችየው ሊቀመጥ የደረሰባቸውን ቁስ ልጠግነው፣ ቁስላቸውን ልጠግነው፣ ልጠግነው ቁስላቸውን፣ ኢትዮጵያውያን ቁስላቸውን ልጠግነው። ድጋሚ እንደዚህም አይነት ነገር ውስጥ አልገባም።

ልጫለው እንዴት? ልጫለው እንዴት? ልጫለው ልጆች፣ እንዴት አቃተኝ። እንዴት ልጆች፣ ልጆች ሽታቸው እንዴት፣ አስቀምጠኝ፣ እንዴት ላገኛቸው? ልጆች ለደቂቃ እኮ ማግኘት አልቻልኩም። ልጆች መሳም እኮ አልቻልኩም። ሮብኝ ልጆች፣ ሮብኝ ልጆች፣ ሮብኝ ልጆች። ኦሮሚያ ክልል ብትሄድ ብዙ ህዝብ ሞቷል። ስለዚህ ልክ አማራ ብቻ እንደተገደለ ሳይሆን ሁሉም ሰው በኩል ሞተዋል። እንትን እንትን የለም አሁን እንደው የሚመራው መንግስት ኦሮሞ ስለሆነ የኦሮሞ ህዝብ የተረፈ ተጠቃሚ ሀብታም እሱ ብቻ የሚኖር ነው የሚመስላችሁ አደለ? ግን አደለም። ሁሉም ህዝብ እኩል ነው። ሲያልቅም ሲፈርስበትም እኩል ነው የፈረሰበት። ሲበደልም እኩል ነው የተበደለው። አንዳንዴ መረጃ ሳይኖራችሁ ያለ መረጃ ይሄ የእውቀት ማነስ ጋር የምታወሩ ሰዎች በጣም ችግር አለ። ምክንያቱም እኔ የሚባለው ነገር ነው አሁን ኢትዮጵያ ውስጥ ችግር ያመጣው እኔ በጣም ያሳዘንከኝ የጆከርን ፎቶን መለጠፈ ራሱ በጣም ምንም እንደማታውቅ ነው ያየሁት። እዚህ ጋር አሁን ጀጅ እያደረኩህ አይደለም ግን መንግስት አደለ የእናንተ የአማራ ክልል የሚሆን የየትኛውንም የኢትዮጵያን የሚመራ የሚሆን የየትኛውም ወገን ለኢትዮጵያ የቆመ ጀግና አደለ። አንድ ወሮ በላ ተደብቆ ምስኪን ህዝብን አማራ ነኝ እያለ አማራን የማይወክል ሽፍታ፣ የት ሀገር ይሁን፣ የት ጫካ ይሁን፣ የትኛ ጉራንጉር ውስጥ ይኑር አላቅም፣ ከሴቶች ገንዘብ የሚለቅም ዱርዬ ፎቶ ለጥፈህ እዚህ ላይ በመምጣት ራሱ አለማወቅህን ይገልጻል። አየህ፣ ይሄ ነው የእውቀት ማነስ ማለት። አንድ የሆነ የአማራ ክልል ጀግናን የሞተ ወይንም የአማራ ክልል ጀግና አብሯቸው የቆመውን ብትለጥፍ እውቀትህን አሳየኸኝ ማለት ነው አለማወቅህን የሱን ማንነቱን የማታቁት ዱርዬ ይሁን ሰካራሚ ይሁን ሌባ ይሁን አጭበርባሪ ይሁን እንደዚሁ የሴቶችን ገንዘብ የሚያጭበረብር የአረብ ሀገርን ሴት ገንዘብ የሚበላ ሌባ ዱርዬ ፎቶ መስቀልህ ብቻ እውቀት ማነስ አመጣብህ አንተ ላይ ራሱ ማለት ነው አ ብቃታችሁን ያሳያችሁት ይሄ ነው። ድክመት ማለት ይሄ ነው። ህዝብ እናቶች፣ የአንተ እህቶች ሲጨፈጨፉ የእሱ ማንነት ቆዳው እንኳን ሳይታይ ተደብቆ ይስቅባሃል። ስትሞት አንተ እህት ትንሿ የትላንትናዋ እኔም ወልዳት ልጅ ሞተች አላችሁ ለምሳሌ። አዎ ተገላ ይሆን ይችላል፣ ምክንያቱም ጦርነት የሚወጣቸው ሰርግ ጭፈራ አይደለም የሚወጣቸው። ጦርነት ልትሞት ትወጣለህ፣ ድል ልታረግ ትወጣለህ። ግን አጋጣሚውን እየተጠቀማችሁ ሌቦች ከስር ያላችሁ ተደብቃችሁ እህቶቻችሁን ትንንሽ እህቶቻችሁን የገዛ የእናት የአባታችሁን ልጅ የምታስገድሉ እንደዚህ አይነት ፎቶ እየለጠፋችሁ የምትመጡ የምታሳዝኑኝ ሰዎች ናቸው ያላችሁት። ስለዚህ አሁንም ወገንህን አታስጨርስ። ይሄ የለጠፍከው ራሱ አንተ ተደብቆ የሚያስጨርስ ነው። የብልጽግና ተላላኪ ይሁን የሸኔ ተላላኪ ይሁን የትግራይ ተላላኪ ይሁን የምን እንደሆነ እንኳን አታውቀውም። ማንነቱን ብታውቀው ችግር የለብኝም። ሳታውቀው ፎቶ ለጥፈ በጀግንነት ታወራለህ። ድክመትህን አሳየህ። ኤኒዌይዝ ሌሎቻችሁ ሀሳብ ስጡ። ደበል ነው ደበል፣ ሀሳብ ስጥ። ሁላችሁም ኮፒ ሊንክ አርጉ። እሺ አመሰግናለሁ። ደበል አማረ እባላለሁ። ዕዱን ስለሰጠሽኝ፣ እኔ ትግሬም ሆነ አፋርም ሆነ አማራም ሆነ አካሌ ነው። እኔ መከላከያ ሰራዊት ነበርኩኝም ነኝም ግን እንኳን ኢትዮጵያዊ አይደለችም። ለምን የግብፅ እንኳን ቢሆን ከተማረከ ከተማረከ አለም ከተመታ ሀሳብ የሰጣችሁ ከታችሁኑና ሀሳብ ካላችሁ ደግማችሁ ትገባላችሁ ሌሎች እንዲገቡ እንኳን ጡት